አሰላሙ አሌይኩም አርህመቱላህ በረከቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? እኔ በጣም ደህናነኝ አልሐምዱሊላህ። ውድና የተከበራችሁ ቻናል ቤተሰቦች እንዲሁም ላይክ ሰብስክራይብ የምታለጉት በጣም አመሰግናለሁ። ጋይዝ ዛሬ ብዙ ልጆች ይጠይቃችሁ ኛል ማለት ነው፣ እንዴት ነው በመንፈሶቹ ወይም በራሳችን ቪዲዮ ላይቭ ከፍተን የሚሰራለን ብላችሁ ኛል ማለት ነው። በጣም ቀላል ነው ማሮች የተከታተሉኝ እሺ እኔ እናንተን ለማሳየት ነው። ላይ መግባት አልፈልግም፣ ምክንያቱም ፈረስት ላይ ብላይ ነው በጣም ተቆጥቶኛል። እኔ ሳልወጣ እንዴት ገቢ ብሎኛል ማለት ነው። እሺ፣ እዚህ ጋር ዩቱባችን እንገባለን። በይህ መልኩ ያመጣለናል። የፕላስ ምልክቷን እንጫናለን፣ ያው እንደ ተለመደው ማለት ነው። ኖርማል እንደምንገባው፣ እዚህ ጋር የፕላስ ምልክቷን አንዴ የተጫንኩኝ ይቅርታ ካሜራው ላዙሮ። እሺ በይህ መልኩ ያመጣልኛል። ምታያችሁ ቃል ተስፋ አደርጋለሁ። ወይ አሁን የስኪውርቷን ምልክት አንዴ እንናካለን። በዚህ መልኩ ያመጣልናል። እዚህ ጋር ፕሮፋይል መቀየር ከፈለግን ወይም ተጨማሪ ተምሊል ወይም ፕሮፋይል ማስገባት ከፈለግን ያዘጋጀነውን ተምሊል አሁን የስኪውርቷን ምልክቷን አንዴ እንናካለን። እዚ ጋ ሁለት አማራጮች ይሰጡናል። እዚህ ላይኛው አሁን ፎቶ ተነሳ ነው የሚለኝ ማለት ነው። እኔ ፎቶ መነሳት አልፈልግም ከጋላሪ አንዱን መርጭ ማድረግ እፈልጋለሁ ብዬ ካልኩኝ ታችኛውን ነው የምንነካው። አንዴ ብቻ ነካ እናረጋለን። በዚህ መልኩ ይመጣልኛል። ስለዚህ እዚ ጋ ሆይ ያዘጋጀሁትን ፕሮፋይል ማድረግ እችላለሁ። ለምሳሌ እኔ እናንተን ለማሳየት ስለፈለግኩኝ አንድ መርጭ ላድርግ። ከዚህ ይህን መርጭ አረኩኝ ይሆኗል። ስለዚህ እዚ ጋ መጨረሻ ሴቭ የምትለውን በዚህ በኩል ሽን አንዴ ነካት አለው፣ ሴቭ ይሆናል ማለት ነው፣ ይሆንልናል። እኔ ግን አሁን መግባት አልፈልግም ማለት ነው። መግባት ስለማልፈልግ ሴቭ አልለው። ምክንያቱም ላይቬ እየሰራ ነው በቀጥታ ማለት ነው። በሌላ አካውንት እየሰራ ነው ማለት ነው፣ ላይቬ። ስለዚህ አሁን መልሳለሁ፣ ተመልሻለሁኝ። ተመልሻለው ባረገው ኑሮ እዚህ ታዩት ነበር። እኔ ስላልፈለኩት እዚህ ጋር ርዕስ እንጽፋለን። ርዕሳችንን የፈለግነው በእንግሊዝኛም ሊሆን ይችላል፣ በአማርኛም ሊሆን ይችላል፣ በኦሮምኛም ሊሆን ይችላል። እንደ የፈለጋችሁት ቋንቋ በእንግሊዝኛም ሊሆን ይችላል። እዚህ ጋር ርዕሳችንን እንጽፋለን፣ እንጨርሳለን። ወኔ መግባት ስለማልፈልግ አልጽፈውም ከጨረስነው በኋላ አሁን እዚህ ጋር ምንድን ነው ማድረግ ያለብን? በመንፈሶቹ ቪዲዮ ለመግባት ነው አደለ? የተፈለገው በመንፈሶቹ ባይሆን ኑሮ ቀጥታ ነበር የምንገባው። ስለዚህ የመንፈሶቹ የመንፈሶቹ ለመግባት ትንሽ ይችን ከፍ ወደ ላይ አረጋታለሁ፣ ከፍ አረጋታለሁ ማለት ነው። እዚህ ከሎኬሽኗ ስር የልብ ቅርጽ ምልክት ትታያለች ማለት ነው። ይቺ እሷን ማብራት ነው በቃ፣ ሌላ ምንም ጣጣ ያለሁ፣ እሷን ማብራት ነው እዚች ጋር ማለት ነው። አያትችን ማብራት ነው ይቺ ከሎኬሽኑ ሰር ያለችው የልብ ቅርጽ ምልክት። ከዛ ወዴት ነው የምንሄደው? ኔክስት እዚህ ጋር ኔክስት እንነካዋለሁ። ከዛ እዚህ ጋር የሱ ነው ይለኛል። ኖ ብዬ ነው የምወጣው። ልክ እንደ ኖርማላችን ኔክስት እለዋለሁ። ቀጣይ ይሁን እንግዲህ። በደንብ ባይታያችሁ ኔክስት መሆኑ ይታወቃል። ኔክስት ተሰምታላችሁ። አሁን ኔክስት ብለ ነዋል። ስለዚህ ይሄ ጎ ጎ ሌስት የሚል ነው እንነካለን። ያው እኔ ብዙ ጊዜ ስለምጠቀመው እንትን አይልም። እነ ከዛ አሁንም ይህንን ነው የመጨረሻው መንካት ያለብን፣ ይሄንነው መንካት ያለብን። ቀጥታ ይህን እንነከዋለን። አለያስቱር ግን ላይብ ስለሆነ ስለዚህ አሁን በፎቶ መጣወኛውና እዚ ጋ በፎቶ መጥቻለው እዚጋ ማለት ነው። እኔ በፎቶ መታየት ካልፈለጉ እዚጋ ነው ጨዋታው፣ ጨዋታው እዚጋ ነው። ይህን እንደዚ ታረገው በዚህ መልኩ መጥቻለሁ ማለት ነው። በፎቶ መውጣት ተፈለጋችሁ ወላኪን ይሄን እንደዚያ ታረጉታላችሁ ማለት ነው። እኔ በፎቶ መታየት አልፈልግም ስለዚህ ይሄን እነካለሁ ማለት ነው። ቀጣይ አሁን ቀጣይ ስራችን ምንድን ነው? ያስቀመጥ ነው ቪዲዮ ወይም የመንፈስ ቪዲዮ ሊሆን ይችላል ወይም የራሳችን ቪዲዮ ሊሆን ይችላል። የት ነው ያስቀመጥ ነው የሚለውን እናንተ ትፈልጋላችሁ አሁን ማለት ነው። ቴሌግራም ሊሆን ይችላል ዋትሳፕም ሊሆን ይችላል በኢሞም ሊሆን ይችላል ወይም ጋላሪ ውስጥ እኔ ግን ዋትሳፕም አይደለም ቴሌግራምም አይደለም የኔ ጋላሪ ውስጥ ነው ማለት ነው የራሴ እናንተ ግን በቴግራም በቴሌግራም ቅርታ ተለኮላችሁ ሊሆን ይችላል መንፈሶቹን ወይም የራሳችሁ ቪዲዮ በቴሌግራም ተመጣታላችሁ ልክ እንደዚህ ብላችሁ እዚጅጋ ተወጡና እዚህ ጋር ቴሌግራማችሁን ትፈልጋላችሁ ማለት ነው የዋና ወደ ቴሌግራም ይወስደኛል። እኔ ግን ምንም አይነት ነገር ቴሌግራም ላይ ስለሌለኝ እኔ ወደ ቀጥታ ወደ ፎቶ ቤት ነው የምገባው ማለት ነው። የራሴ ፎቶ ቤት ያስቀመኳቸው የራሴ ቪዲዮዎች ስላሉ እዚህ ፎቶ ቤት ነው የምገባው። ይታያቸዋል ብዬ ተስፋ ረጋለሁ። እዚህ ፎቶ ቤት እገባለሁን። ስለዚህ አንዱ መርጣ መርጣለሁ። አሁን እኔ እያጠፋውት ፋይሉ ስለበዛብኝ እያጠፋውት፣ በዚህ መልኩ ነው የሚያመጣልኝ እናንተ ግን ፋይልስ ብዙ ስለሆነ ስለማታጠፉት ይመጣላችኋል። እኔስ ለማንኛውም ይሄን ነካለሁ፣ ስነካ ይመጣልኛል። እንዳለ ኮተት ማዕት ትላላችሁ። አሁን እኔ ላይቭ ስለሆንኩኝ ላይቡን መሸቀል አልችልም፣ ግን እናንተ ለማሳየት ነው። ተገድልኩ ማለት ነው። ተገድልኩ ፈርስት ኢትዮጵያ ማለት ነው። አንቆ ነው የሚደፋኝ። ስለዚህ አሁን ይሄን እንደዛረኩት ጋይስ ብዙዎቻችሁ እዚ ጋ ያልተገነዘባችሁት ነገር ይህን እንደዚህ እየሆነ ማለት ነው። ሰርቶልናል ብላችሁ የምትሄዱ ሰዎች ያላችሁ ነው። አልሰራም፣ ገና አልሰራም። ይህን መማረግ አለብን። ልክ እንደዚህ አርጌዋለሁ እኛ እንደዚህ ካረኩት እዚ ጋ ወጣና እዚ ጋ ወጥቼ እዚ ጋ ወጥቼ ፕሮፋይል ፕሮፋይልን ጫልት አድርገው እዚ ጋ ላይቭ ጎ የሚላለ ማሮቼ፣ ላይቭ ጎ የሚላለ እሱን ላይቭ ጎ ስንለው ይቆጥራል ማለት ነው። ልክ ቪዲዮችን ካስገብተን ተጨረስን፣ ይሄን ላይቭ ጎ እንለዋለን ማለት ነው። ይሄንን እንነካዋለን ይሄም ማለት ነው። እኔ መንካት አልፈልግም፣ ተማሮች፣ እኔ መንካት አልፈልግም። ለምን ብትሉ ላሳያችሁ። እናንተ እኔ አሁን ላይቭ ላይ ነው ላይቭ ላይ ነው፣ ዶክተር ላይቭ ስለሆኑ አሁን ይገሉኛል ማለት ነው። እና ከዛ በኋላ ከከፈትን ነው በኋላ ይሰራል ማለት ነው። ሚውት ለማድረግ ከፈለግን እቺን እንደዚህ እናረጋለን ድምጽ ሌላ ደግሞ ለምሳሌ ይሄ አሁን እኔ የከፈኩት ቪዲዮ ድምጽ ሊኖረው ይችላልና ሺዲያ ሊሆን ይችላል ሙዚቃ ሊሆን ይችላል፣ ኤኒቲንግ ማለት ነው። ስለዚህ ይህንን የስልካችንን ቮሊዩም እስከ መጨረሻ መቀነስ እንዳንረሳ፣ ኮፒራይት እንዳይዘን፣ ይህን እስከ መጨረሻ እንቀንጸዋለን እንቀንሰዋለን ማለት ነው። ከጎኑ ግን አሁን አልሰራም። ይሄኔ እየሰራ አይደለም። ለምን? ምንድነው ያልሰራው? ይሄን ላይቭ ጎ ማለት አለብኝ። ላይቭ ጎ ስለው ይዞር ይዞር ና፣ ይሰራል። ከዛ በኋላ ማለት ነው። ግን ማለት አልፈልግም ነው ምክንያቱም፣ አሁን ላይ ብላይ ነው። ድምጹን ከፈለግን ድምጻችን የሆነ የሆነ ነገር ሲመጣብን ስንቆዩ አሰሪያችን ከጠሩራችን ይሄንን እናጠፋለን፣ እንደት እናደርጋለን። ማውራት ስንፈልግ ቤተሰቦቻችን ይህን ከፍተን እናዋላለን ማለት ነው። እርግጠኛ ነኝ ገብቷችኋል ብዬ አስባለሁ። አንድ ነገር ብቻ ነው እኔ ቀረኝ። አሁን ለምሳሌ ይህን ላይ ብጉ ብዬ ሲሰራ አላያችሁትም። ይሄንን ብቻ መንካት ነው። ቪዲዮአችሁን ካስገባችሁ በኋላ ሌላ ምንም ጣጣ የለውም። ይሄንን ብቻ መንካት ነው። ይሄን ስትነኩት ይቆጥራል። ይቆጥርና ሀላስ ይሰራል ማለት ነው። እኔ ማድረግ አልችልም ይሄንን እና በዚህ መልኩ ነው እዚህ ጋር የሚያው ይሄን ሚውት ማድረጋችሁን እንዳትረሱ። ከፈለጋችሁም በዚህ መልኩ ታዋሩታላችሁ። ቀጣይ ደግሞ ያው ላይቭ ጎ ካላችሁት በኋላ ስንት ሰው ገብቷል፣ ማን መጥቷል የሚለውን በሌላ ስልክ መከታተል ትችላላችሁ ስንት ላይክ የሚለውን ይችን ፕሮፋይላችሁን ችም ፕሮፋይላችሁ እንዲህ ስታረጓት ያሳያችኋል እንዲህ ስታረጓት ያሳያችኋል። ይሄ እዚህ ጋር ስንት ሰው እንዲ ያላችሁ ምናምን ምናምን እንዲችም ነው ግዴታ እንዲችም የሆነ ነገር ለማየት ከፈልጋችሁ ላይካችሁ ደረሰ ይችን ታያላችሁ። ሰው ከመግባቱን ለማረጋገጥ ግን እኔ ያልችልበትም፣ ሌሎች ሊችሉበት ይችላሉ። መቀባቱን እንዲሁም በዙ ላይ ሆናችሁ አላቅም እኔ ያልችልበትም፣ የሚችለውን ግን አሳይቻለሁ። በሌላ ስልክ ነው። ይህ በዚህ በሌላ ስልክ ነው መከታተል የምትችሉት። መውራት ከፈልጋችሁ ይቺን አለማውራት ከፈልጋችሁ ሚወታችሁን እንደዚህ ማውራት ከፈለጋችሁ ሚወታችሁን ማንሳት ነው እንደዚህ። አለማውራት ከፈለጋችሁ እንደዚህ ነው ማለት ነው። እርግጠኛ ነኝ ትወዱታላችሁ ብዬ ተስፋ አደርጋለሁ። የምትፈልጉትን ነገር ኮመንት ስራ አስቀምጡልኝ። እንረዳዳለን። እኔ የማቀው ለእናንተ እናንተ የምታውቁትን ለኔ ሁሉም እናት ወዲህ አይማርም፣ እንማማራለን ማለት ነው። ውድ ሀገሬ ልጆች ወዳችሁ ፈቅዳችሁ ቻናሌን ሰብስክራይብ እንዲሁም ላይክ የምታደርጉት እጅግ በጣም አመሰግናለሁ። ወሰላም አለይኩም ወረህመቱላሂ ወበረካቱ